ሰላም ቴኒስ ስሉዲ ቻናል ቤተሰብ ተከታታዮች፣ ዛሬ ስለ ፋኑ ህዋትና ሸኔ ጉዳይ ዳስሳለሁ። እስከ ፕሮግራም ፍጻሜ ከኔ ጋር ቆዩ። ወደ ቀዳሚ ሳርገው አጀንዳ ሳልፍ፣ ህዋትን በተመለከተ ጀምራለሁ። ምክንያቱም ስልጣነ መንበር በነበረበት ጊዜ ኢትዮጵያን እንግዲህ ነጻ ወጣለሁ ብሎ ከጀመረ ጀምሮ ወደ ስልጣን መጣ። ስልጣን ከመጣ በኋላ ኢትዮጵያን ወደብ አልባ ያረጋት የኢትዮጵያን ህልውና የሸጠ ህዋት ነው። ስለዚህ በሱ ዘመን ነው ኢትዮጵያ ወደብ አልባ የሆነችው። ዛሬ ደግሞ እንደገና ወደ ስልጣን ለመምጣት ደፋ ቀና እያለ ወገቡን አስሮ እየሰራ ይገኛል። ስለዚህ ይህን ፓርቲ እንዴት መደገፍ ይቻላል? የኢትዮጵያን የህልውና ጉዳይ ወደብ አልባ ያደረጋት ይሄ የሞት አመለካከት ያለው ቡድን ዛሬ ደግሞ የሚደግፉ ሰዎች በጣም ይገርምኛል። ሌላኛው ጉዳይ እንዲ ስለዋት በዝል ጨርስ ይሄ ብቻ ማስረጃ በቂ ስለሆነ እኔ ኢትዮጵያን ነጻ አወጣለሁ ብሎ ደርግን ከጣለ በኋላ በደርግ ምትክ ከመጣ በኋላ ኢትዮጵያን ወደብ አልባ አረጋት፣ የኢትዮጵያን ህልውና አሳልፎ ሸጠ። ስለዚህ ዛሬ ወደ ሁለተኛ ይህን ዞ ሲመጣ እንዲሁ የምደግፉ ሰዎች ካላችሁ፣ በአጭሩ ኢትዮጵያዊ አለመሆኑ በዛ የሚያሳይ ጉዳይ ነው። ስለፋኑ ብመጣም ግልጽና ግልጽ ማሳያ ጉዳይ ነው። ምክንያቱም አንድ ላይ እየሰሩ አለመሆናችሁን በግልጽ እያየን ነው። እርስ በርሳቸው ተስማምቶ ያልሰሩትን ኢትዮጵያ እንዲህ ነጻ ሊያወጡ ይችላሉ። የአፋድና በእስክንድር ነጋ የሚመራው ማለት የአማራ ብሔራዊ ንቅናቄ አሁን በቅርብ የመሰረቱትና በነ እስክንድር ነጋ አሁን ያለው ጉዳይ ስና ሁለቱ በአንድ ላይ እየሰሩ አይደለም። ይሄ በግልጽ ማሳያ መንገድ ነው። ሸኔም የተለየ ነገር የለውም። ወለጋ ላይ የተጨፈጨፉ አማሮች ለምሳሌ የኦሮሞ ህዝብ የኦሮሞ አማራን ጨፈጨፈ የተባለ ፖለቲካ የተሰራበት ሸኔ ባደረገው ነው። ሸኔ ለኢትዮጵያ የማይበጅ ለኦሮሞ ራሱ የማይወክል ነው። ወልገሪ ጨፈጨፈ። ይሄ እንደ ፖለቲካ ሽፋን ለምሳሌ ፋኖ ተጠቀምበት። ማይካድራ ለምሳሌ ህወሓት ጨፈጨፈ። ይሄ እንደ ፖለቲካ ሽፋን ተጠቀምበት። ይሄን ያደረገው የኦሮሞ ህዝብ ወይም የትግሬ ህዝብ አይደለም። ይሄ ግልጽ ማሳያ ነው። ፖለቲካ ሴራ የተጠቀሙት ጉዳይ ነው። እኔ በጣም ከሚገርመኝ ግን አንድ ነገር ላስታውሳችሁ፣ ስልጣን የሚመጣው ግን በእርስ በርስ ጦርነት ነው ሲል ላስታውሳችሁ። በምስራቅ አፍሪካ ለምሳሌ እርስ በርሳችን እየታመስን እንገኛለን። ሱዳን እርስ በርሷ ይታመሳል። ሶማሌ በአልሸባብ ይታመሳል። ኢትዮጵያ ለምሳሌ እርስ በርሳችን እንደዚህ የሬፋ ነው የሽኒ የህዋት እየተባለ እንታመሳለን። ኤርትራ እንደዚህ በጫ አጫሪነት እንደዚህ የትንኮሳሌ እያደረግች ወደ ነውጥ ውስጥ ለማስገባት አሁን ትንኮሳሌ እየሆንች በጣም የሚያሳዝን ጉዳይ እኮ ነው። ሌላኛው ጉዳይ ደግሞ ወደ አፍሪካ ውስጥ ራሱ በጣም የሚያሳዝን ነው። አፍሪካኖች ውስጥ ዳሁን የቀረ ነው በዚህ በጦርነት ነው የተጠመር ነው ለምስራ ላይ ግን አንጠመድም ሊቢያ አሁን እነሶሳለን የሊቢያ መሀመድ ጋዳፊ ከወደቀ በኋላ ሊቢያ እስካሁን እየታመስች ነው ያለችው። በቃ ይሄን እኮ ነው። ለምሳሌ ቡርኪና ፋሶ አሁን በቅርብ የመጣው የቡርኪና ፋሶ መሪ ኢብራሂም ትራውሬ፣ እሱ ከመጣ በኋላ ብዙ ጊዜ ይዘመርለታል። እሱ በመፈንቅለ መንግስት ነው። አሁን ደግሞ እየተደረገበት ነው ያለ። አሁን እራሱ እየተከታተል ነው እየተደረገበት ነው ያለ እንቅልፍ ማንተኛው፣ ግን አፍሪካኖች ግን አለመሰለ። ለምሳሌ እንተኔ ሲናገር በጣም ገርሚ፣ ዶናልድ ትራምፕ አፍሪካኖች ሰው መሆናቸውን ጠራጠራሉ አለ። ቢልም አይደንቅም። ምክንያቱም በማዕድን የበለጸገች ሀገር ከማዕድን ላይ ተኝተን እርስ በርሳችን ግን እንታመሳለን። ኢትዮጵያውን ተዝቆ የማያልቅ ማዕድን አላት፣ ግን ይህን ሰርተ መብላት እየቻልን እርስ በርሳችን እንታመሳለን። ወርቅ አለን፣ ነዳጅ ያለ፣ ይህን አሽገን አስቀምጠን ነው የምንታመሰው። ባካቹ ሰከንበሉ በሉ፣ ፖለቲካ አያስፈልገንም፣ ሲቪል ዋር አያስፈልገንም። ይሄ በየርተኝነት የተጠመደ በሸኔ በዋት በማንኛውም የዚህ የፖለቲካ ስም ሰጣችሁ፣ የብሄር ስም ሰጣችሁ የምታምሱ አገር ባካችሁ ተውን። ለምሳሌ ኬንያ በቅርቡ እንደ በመምህር ምክንያት፣ ለምሳሌ በሰሞኑ ርብሻ ነበረ። በቃ አፍሪካኖች በቃ መቶ ፐርሰንት ማለት ይቻላል ወደ ድህነት ጎትቶ ያስቀረ የጎሳ ጦርነት ነው። ዩጋንዳ ላይ ኮና ሰው ሰላም። በቅርብ ሁለቱ ሺ ጎሳዎች ስንት ስንት በ200 ሺ በላይ እንዳለቀና ሰው ሰላም በታሪክ ይህ ኮ ነው። አፍሪካኖች ወደ ኋላ ያስቀረን በማዕድን የበለጸጋ ሀጉር ሆኖ ግን እንደዚህ እንታመሳለን፣ ለዓለም መሳለቂያ እንሆናለን። ወደ ሀገራችን ስንመጣ እንደዚህ ይሆነን። ስለዚህ ዲያስፖሮች በእናታችሁ የማንኛውም ጎሳ ሆኖ የውሃትም ደጋፊ ሆኖ የፋኖም ደጋፊ ሆኖ የሸኒም ደጋፊ ሆኖ አይጠቅምም። በቃ ከነዚህ አደግፉ፣ ለልማት ብቻ ደግፉ። እኛ አሁን የሚያስፈልገውን ትኩሳት የሆነው ፖለቲካ ሳይሆን ትኩሳት የሆነው ድህነት የሚባለውን በሽታ ማስወገድ ነው። ድሃ ከሆን ማንም እንደ ኳስ ያንከባልላል። ኢትዮጵያ፣ አፍሪካ ዛሬ አለም እንደፈለገ እየዘወሩ የሚገኙ ድሆች ስለሆን ነው። ድህነታቸው የመጣው ደግሞ በፖለቲካ ምክንያት ነው። ስለዚህ ይህ ግልጽ የሆነ ማሳያ ነው። ግልጽ የሆነ ሊቢያ አሁን በነዳጅ ታወቀ ነው። በጦርነት ቀውስ ውስጥ ገባች። ዛሬ እስካሁን ድረስ ቀውሱነቷ አለቀቃት ነው እስካሁን ድረስ ሱዳን ለምሳሌ ደረጃ ወጡ እየተጠቀመ ነበር። ይሄው እርስ በርሱ የሱዳን ፈጥኖ ደራሽና የሱዳን አስተዳዳሪ የነበረው መንግስት እስካሁን ድረስ ቀስ ውስጥ ነው ገብቶ ያለ ኢትዮጵያንም ደግሞ ወደዚህ ውስጥ እንድትገባ ለምንድን ነው የምትፈልጉ? እኔ እኮ በግልጽ ነገርኳችሁ። አሁን ያለው መንግስት ቢወድቅ እርግጠኛ ነኝ የመቶ ፐርሰንት ጦርነት ይቀጥላል። ይሄ የሚያመላክተው ግልጽ አቋም ስላለ ነው። ደርግ አሁን መንግስት ያለው እንቅስቃሴ በጣም አሪፍ ነው። መንግስት አሁን እየጀመረው እንቅስቃሴ የኢትዮጵያ ማፕ እንዲቀየር ይሄ የደርግን ስትራቴጂ የተከተለ በጣም አድንቀው። ምክንያቱም የትምህርት ስትራቴጂ ለምሳሌ በስምንት ያህል የሚወሰደው ሚኒስትሪ በስድስት ያህል የአስራ ሁለት ያህል ይሄ የደርግ የነበረ ነው። ያን የተከተለ ሲቀጥል ደግሞ የኢትዮጵያ ካርታ የአማራ የኦሮሞ የሚለው ጠፍቶ ሰሜን ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ደቡባዊ ኢትዮጵያ በዚ መንግስት አሁን እየሰራ ነው የሚገኙ አሁን በቅርብ ይፋ ይደረጋል። ይሄ ብሔርተኝነት፣ ይሄ ክልላዊ መዋቅር መፍረስ እንዳለበት መንግስት ያምናል። እኔም በግሌ እደግፈዋለሁ። የደርግን ስትራቴጂ የተከተለ ህወሓት እኮ ከደርግ ይሻላል ብሎ መጥቶ ህዝቡም ደግፎት እንደገና ቀብሮት ነው ይወጣ ዛሬም፣ የባሰ ለመቅበር አትስሩ፣ የባሰ ኢትዮጵያን ለመቅበር አትስሩ። ግልጽ ከፊት የተቀመጠ ነገር የሚያመላክት ጉዳዮች ስላሉ ነው። ግልጽ የሆነ የሚያመላክት ጉዳይ ስላለ በሰከና አስተሳሰብ፣ በተለይ አርቲስት ነው የምትሉ፣ አክቲቪስት ነው የምትሉ፣ ተቆርቋሪ ነው የምትሉ እናንተ በሰከና አስተሳሰብ ለቢዝነስ አትስሩ፣ በሰው ደም አትነግዱ። ጦርነት ይቁም፣ አይጠቅምም። ሰላም ነው የሚያስፈልገን። ስለዚህ ግልጽ ማሳያ ነው። ሌላው በኮሜንት ምናምን የምታስቀምጡት ነው ያለው ሀሳብ ስለሌላችሁ ነው፣ በስድብ የምታስቀምጡት። በጣም ታደንቁ፣ በጣም አከብራለሁ፣ አደንቃለሁ ለሰላም ብዙ የምትቆሙ አላቸው። አደንቃለሁ። ኮሜንት ሁሉ ስለማየው በጣም አደንቃለሁ። ስድብ ደግሞ የምታስቀምጡት ግን ሀሳብ ስለሌላቸው ነው። ምንም ሀሳብ የላቸው ሀሳብ በሀሳብ ማሽንም ስለማችሉ ነው። ብዙዎች ሰድበው ምናምን የሚወጡት ኮሜንት ላይ አያለሁ። ሀሳብ ስለሌላቸው ነው። የሚጨበጥ መሬት የወረደ ስለሌላቸው ነው። እርግጠኛው ነግራችሁ የአማራ የሉና ጉዳይ ወለጋ ላይ ስለተጨፈጨፉት ተነስቷል። አዎ ግልጽ ነው፣ ተጨፍጭፈዋል። ይህን ያደረገው ደግሞ ሸኔ ነው። መንግስት አሁን ድረስ እየታገለ ያለሽ እኔ ነው እንጂ በመንግስት ስትራቴጂ ተነድፎ የተደረገ አለመሆኑ ግልጽ ማሳያ ነው። ግን ይህን እንደ ፖለቲካ ሽፋን እየተጠቀሙበት ነበር። ማይካድራ፣ ወልቃይት ላይ የተጨፈጨፉት እነሱ ጦርነት ዛሬ ግን ከህወሀት ጋር እየሰሩ ነው ፋኖች። ለምን እንደዛ አልበሉኝ? ሻቢያ ነው ዋና መዳረሻቸው ቢሮቸው ፋኑ ሚሄድ ሻቢያ ነው፣ ህዋት ሚሄድ ሻቢያ ነው። ስለዚህ አብረው እየሰሩ ነው። ይህ በግልጽ እንኳን መንገዱ የሚሸኛቸው በነሱ በኩል ነው። እንደዚህ አይነት እንግዲህ የአማራ ነጻ አውጣሉ ማለት ምን አይነት ጌም እንደሆነ በግልጽ እየተረዳ ነው። ስለዚህ አንሸወድ። ዘረኝነት አይጠቅመንም። በብሔርተኝነት የሚደረግ ማንኛውም እንቅስቃሴ አይጠቅምም። ኢትዮጵያ ለዘላለም ትኖር፣ ዘረኝነት ይጥፋ። በሌላ ቪዲዮ እስክንገናኝ መልካም ቆይታ።